በአሰራር ስርዓት ላይ ለሙስና በር ከፋች የሆኑ ጉዳዮች ላይ ትኩረት በማድረግ መፍትሄ መስጠት እንደሚያስፈልግ የንግድና ቀጠና የትስስር ሚኒስቴር አስገነዘበ። የንግድና ቀጠና ትስስር ሚኒስቴር የገቢና የውጭ ንግድና የውጭ ምንዛሪ አስተዳደር አፈጻጸም ለሙስናና ብልሹ አሰራር ያለው ተጋላጭነት ላይ ያተኮረ ጥናት መነሻ በማድረግ ከስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት አድርጓል። የንግድና ቀጠና የትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት በአሰራር ስርዓት ላይ ለሙስና በር ከፋች የሆኑ ጉዳዮችን በማጤን መፍትሄ መስጠት ያስፈልጋል ብለዋል። በዚህም የአገልግሎት አሰጣጥ ላይ ያሉ እጅ መንሻዎች በየስፍራው መስፋፋታቸውን ያነሱት ሚኒስትሩ ሚኒስትር መስሪያ ቤቱ በመሰል ብልሹ አሰራር ላይ ተሳትፎ የተገኙ የተጠሪና የቅርንጫፍ ተቋማት አመራርና ሰራተኞች ላይ እርምጃ እየወሰደ እንደሚገኝ ጠቁሟል። በአገልግሎት አሰጣጥ፣ በገቢና ወጪ፣ በነዳጅና በምርቶች ደረጃ ላይ ጥብቅ ቁጥጥር ተደርጎ እንደሚሰራ አመላክተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ የአውሮፕላን ማረፊያዎች ግንባታ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን ተናግረዋል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ጠቁመዋል። በፌዴራል መንግስት አምስት ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮቹ ላይም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት ፓስፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ገልጸዋል። በዚሁ መሰረት 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ዩኒቨርሲቲዎች ሀገር በቀል እውቀቶችን በማልማትና ና በማበልጸግ ለሀገር ሁለንተና እድገት ጥቅም ላይ እንዲውሉ መስራት እንደሚገባቸው የኢትዮጵያ አምሯዊ ንብረት ባለስልጣን አስገነዘበ። ሀረማያ ዩኒቨርሲቲ በበኩሉ ሀገር በቀል እውቀቶችን ለማህበራዊና የምጣኔ ሀብት ጠቀሜታ ለማዋል የማልማትና የማበልጸግ ስራ እየተከናወነ መሆኑን አስታውቋል። የኢትዮጵያ አምሯዊ ንብረት ባለስልጣን ዋና ዳይሬክተር ወልዱ ይመስል በሀገሪቱ በተለያዩ ዘርፎች በርካታ ጠቀሜታ ያላቸው ሀገር በቀል እውቀቶች ቢኖሩም እስካሁንም ብዛም ጥቅም ላይ ሳይውሉ መቆየታቸውን ገልጸዋል። በመሆኑም በተለይ ዩኒቨርሲቲዎች ሀገር ስህተቶችን በማልማትና በማበልጸግ ለሀገሩ ሁለንተናዊ ዕድገት ጥቅም ላይ እንዲውሉ መስራት ይጠበቅባቸዋል ብለዋል። የኢትዮጵያ ምቃ ሀገር በቀል እውቀቶች ለሀገር ልማትና እድገት እንዲሁም ለዓለም አቀፍ ተወዳዳሪነት መጠቀም ይገባል ሲሉም ገልጸዋል። የሀረማ ዩኒቨርሲቲ የምርምርና ማህበረሰብ ጉድኝት ምክትል ፕሬዚደንት ዶክተር ኢስሐቅ የሱፍ በዩኒቨርሲቲው ሀገር በቀል እውቀቶችን ከመመዝገብና ከማደራጀት ባለፈ ለዜጎች የስራ እድል መፍጠር የሚያስችሉ ተግባራት እየተከናወኑ መሆኑን ተናግረዋል። በዩኒቨርሲቲው የሀገር በቀል እውቀት አስተባባሪ ያስሚን መሀመድ ዩኒቨርሲቲው ሀገር በቀል እውቀቶችን የመሰነድ የማዳበርና ክህሎትን የማሳደግ ስራ ላይ በትኩረት እየሰራ መሆኑን አንስተዋል። ተገናኝቷል። የኢትዮጵያ ዜና አገልግሎት ድርጅት መረጃ ነው።